ሜ ተሻለ ታደሰ ይባላል የወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ ነኝ። ዛሬ የሀምሳ ነገሥታት መናገሻ ለኢንቨስትመንት ምቹ የሰባት በር መግቢያ በር ባለቤት ለአየር ጸባዩ ተስማሚ የሆነችዋን ከተማ አብረን ምንጎበኝ ይሆናል። አብራችሁን ቆዩ። ከተማችን በአረንጓዴ ልማት አንጻር ዘርፈ ብዙ ስራዎችን እየሰራ እንገኛለን። ከዚህ ጋር ተያይዞ በማህበርም በግልም እየሰሩ ወይም ተደራጅቶ ለመጡ አካላት ቦታውን የችግኝ ማፍያ ቦታዎችን ከማመቻቸት ከመስጠትም አንጻር ዘርፈ ብዙ ስራዎችን እየሰራ እንገኛለን። ከጀርባ የምትመለከቱት በልማታዊ ሰብትኔት ፕሮግራም ድጋፍ የተሰራ የኮሪደር ሳይት ሆኖ የልጆች መጫወቻ፣ የአረንጓዴ ልማት ቦታ እንደገና ወኩዎች እና የተለያዩ ኮምፖነንቶችን የያዘ ሰፊ ቦታውን የተጠቀምንበት የኮሪደር ልማት መሆኑን እየገለጽን፣ በተጨማሪም በዚህ መንገድ ቀጥታ የምታዩት የመብራት ላይቶች በአይዲፒ ፕሮጀክት ድጋፍ የተሰሩና ቀጥታ ሄዶ ከተማው ላይ እስከሚደርስ ድረስ የተለያዩ ቦታዎች የተሰሩ መሆኑንም ጭምር ለመግለጽ ፈልጋለሁ። ሶዶ ከተማ ተወልጄ አድጌ ያለው ያው እድሜን ሙሉ እዚህ ኖሬ ያለው የተለያዩ አካባቢዎችም ላይ ሰርቻለሁ። ከዚህ ከኮሪደር ልማት ጋር በተያያዘ መንግስት በትክክል በቅድ ላይ ያለውን ተግባር ወደ ተግባር በመቀየር ከማህበረሰቡ ጋር ያለውን ነገር በውጤት እየገለጠ መሆኑን መናገር ይቻላል። ይህንንም ስል ይሄ የኮሪደር ልማት ማህበረሰቡን በብዙ መልኩ የሚጠቅም መሆኑን ማየት ይቻላል። አንደኛ የቀን ሰራተኞች ከዚህ ልማት ራሳቸውንም ሆነ ቤተሰቦቻቸውን የሚደጉሙበትን ነገር ያገኛሉ። ሁለተኛ አውትሉኩ የከተማችን አውትሉኩ ከዚህ በፊት ብዙ ጊዜ በዚህ መንገድ ሲመላለስ ኖር ያለውና ትናንት በዚህ መንገድ ስንመላለስ ብዙ ተማሪዎች ያሉበት አካባቢ ነው። ማህበረሰቡ በአንድ መንገድ ብቻ በዚህ ከተሽከርካሪ ጋር በመጋፋት በስጋት ነበር ሲራመድ የነበረው። ዛሬ ላይ ግን ሰላሙ የተጠበቀ ነው። ሶዶ ከተማ ነዋሪ ነኝ እና እዚሁ አካባቢ ነው ተወልጄ ያደግኩት። ኮሪደር ልማት ከተጀመረ ጊዜ ጀምሮ ከዛ በፊት ኮሪደር ልማት ከመጀመሩ በፊት ይህ ከኋላ የምትመለከቱት መንገድ እንግዲህ እንደምታዩት እጅግ በጣም ጠባብና እግረኛውም መንገደኛውም ተሽከርካሪውም እኩል አንድ ላይ ነበር የሚጓዙበት እና ይሄ ደግሞ ኮሪደር ልማቱ የተሰራበት አካባቢ ደግሞ የምታዩት ሽንት የሚሸናበት ቆሻሻ የሚጣልበት እና ለጤናም አመቺ ያልሆነ ሁኔታ የነበረበት ቦታ ነው። አሁን ግን ኮሪደር ልማት ከተጀመረ በኋላ እግረኛውም የራሱን መንገድ ይዞ በራሱ መንገድ ይጓዛል፣ ተሽከርካሪውም በራሱ መንገድ የሚጓዝበት ሂደት ነው ያለው። የእግረኛ ግጭትም ከዚህ በፊት የሚያጋጥመን አሁን በኮሪደር ልማቱ ምክንያት እያጋጠመ አይደለም። ይህ እጅግ በጣም ደስ የሚል ስራ ነው፣ የሚያኮራ ስራ ነው። አካባቢውንም ገጽታውንም ቀይሮታል ብዬ አስባለሁ። ሳይት ፎርማን ነኝ። ብዙ ሰራተኛዎች ነው የማስተናግደው ለነም እድል ተፈጥሮልኛል። ለሰራተኞችም ወደ ሰላሳ እና አርባ የሚያክሉ ሰራተኞች ነው እዚህ ማሰራው ለነሱም ያው እድል ተፈጥሯል። ሰላሳ ማለት ሰላሳ በላይ ወንድና ሴቶች አሉ። ከምሽቱ ሁለት ሰዓት ሶስት ሰዓት እስከ አራት ሰዓት እንሰራለን። ለነም ቤተሰብ ልጆች የሚረዳው በዚህ ስራ ነው። ከዚህ በላይ የተሻለ እንደገና ሌላ የተሻለ እንሰራለን ብለን ነው የምናስበው። እነሱን ጠቅላይ ሚኒስትርም ሆነ ከተማ ከንቲባ የኛ የወላይታ ሶዶ አስተዳደሩም እናመሰግናለን። ይህ ኮሪደር ሳይት በምታዩት መልክ በዚህ በኩል የወኩዌ ፓርቶ ነው። ከእሱ ቀጥሎ ደግሞ ግሪን ኤሪያዎችና ስናካውስ እንደገና መቀመጫዎችም ያሉበት ትልቁ የኛ የከተማችን የኮሪደር ሳይ ትልቁ ኪሎሜትር የያዘ ነው። ከዚህ አንጻር ማንሳት ምፈልገው እነዚህ ኮሪደር ልማቶች በከተማዎች የሚሰሩት አንድም በህብረተሰብ ተሳትፎ ነው፣ ሁለቱም ደግሞ በመንግስት በራሱ በጀት የሚሰራ መሆኑን እየገለጹ እስካሁን ባለው እቅድም አውጥተን በእቅዱ መሰረት ተግባራዊ እያደረገን ያለ ነው። በበጀት ደረጃ 288 ሚሊየን ብር ያህል በጀት ተይዞ ታቅዶ በዛ ውስጥ 118 ሚሊዮን በማህበረሰብ የሚሸፈን ሆኖ 170 ሚሊዮን ያህሉ ደግሞ በመንግስት የሚሸፈን ሆኖ ተግባራዊ የሆነ ያለ ነው። በዚህ ፕሮጀክት ውስጥ የተለያዩ ኮምፖነንቶችን በውስጡ ይዟል። ከኋላ እንደምትመለከቱት የመንገድ የግሪን ኤሪያ፣ የስናክ ካውሶቹ እንደገና ደግሞ መቀመጫዎችም ጭምር ሰው ራሱ ቁጭ ብሎ ሪፍሬሽ እያደረገ በነዛ እስናካውሶች የሚሸጡ ነገሮችን እየተጠቀመ ራሱን ሪላክስ እያደረገ የሚዝናናበትም ጭምር ነው። ይሄ ኮሪደር ልማት ጥቅሙ አንዱ የአረንጓዴ ቦታዎችን ለነዋሪዎች ምቹ የሆኑ ቦታዎችን ከማመቻቸት ባለፈ የኢኮኖሚ ዘርፍም ዘርፈ ብዙ ጥቅም አለው። እነዚህ እስናካውሶች በሚሰሩበት ቦታዎች የተለያየ ገቢ አመንጪ ማህበረ ተደራጁ በተለያዩ ዘርፍ ላይ የተሰማሩ ሰዎች ገቢን የሚያመነጩበትም ለቢዝነስም ለቦታውም አጠቃቀም ባለፈ ለቢዝነስ ምቹ የሆነ ነገርን የፈጠረ መሆኑ ለመግለጽ ፈልጋለሁ። ሌላው ኮሪደር ትልቁ ጥቅም ለብዙ ሰዎች ስራ እድል ፈጠራን የሚፈጥር ስራ እድል፣ እንደምታዩት በተለያየ ሙያ ላይ የተሰማሩት ከቀን ሰራተኛ ጀምሮ በሙያ ስፔሻላይዝ ያደረጉ ሰዎችም ጭምር፣ በዲዛይንም፣ እንደገና በኮንትራት ሂደትም ስራውን ወስዶ በማልማት ለስራ እድል ፈጠራም ትልቅ ጥቅም ያለው መሆኑንም ለመግለጽ ፈልጋለሁ። በኮሪደር ልማት ለብዙ ስራ እድል ተፈጥሯል። ቢያንስ ከ40 በላይ ጊዜያዊ የስራ እድል ተፈጥሯል። አጠቃላይ እኔ የወሰድኩት የኮሊደር ልማት 650 ሜትር ነበረ። ከዛ ወደ 600 አይል ሰርተን ጨርሰናል። ቀንንም ማታም በጠዋቱም በሌሊትም ሁሉም በዝግጁ ሁኔታ እየሰራን ያለው እስካሁን ድረስ የተሰራው ከ185 ፐርሰንት ይደርሳል። ማንዲሶች ክትትል እያደረጉ ነው። እስካሁን ድረስ የሰራውን እንትን ጥሩ ዝግጅት ነበር። ለስራጦች ከ40 ሰራተኞች በላይ ስራ እድል ተፈጠረ። እንደዚህ ሁኔታ ቢቀጥል ጥሩ ነው። ሽትም ቢሆን የኛ ኮሪደር ልማት ተግባራዊ የሆነ ይገኛል። ከዚህ ጋር ተያይዞ ባለሙያ በራሱ ሰዓት እያንዳንዱ ጉዳዮችን ኮንትራክተር ገብቶ ስራውን በሚሰራበት ባለሙያዎች ቁጥጥርም ክትትልም ያደርጋሉ። ከዛ ባለፈ ግን የከተማችን ከፍተኛ አመራሮችም ጭምር ቀንም ጠዋትም ማታም እየመጡ ሳይቶችን እያንዳንዱ ከጥራትም አንጻር ከአፈጻጸምም አንጻር እየገመገሙ ጠንካራ ክትትል እያደረጉም እያሰሩ ያሉበት ፕሮጀክት ነው። እንግዲህ እንደ ከተማችን ቅድም እንደገለጽኩላችሁ 12 ኪሎ ሜትር ያህል ነው እየተገነባ ያለው። ከዛ ባለፈ አሁን ላይ በፔዝ ነው ግንባታው እየተሰራ ያለው። አሁን ሶስተኛ ፔዝ ደረጃ ላይ ብንደርስም አራተኛውን ፔዝ ለመጀመር ሁሉም ነገር ዲዛይኑንም በዚህ አጋጣሚ ለማሳወቅ ምፈልገው ከከተማ ልማት ከሚኒስቴር መስሪያ ቤት ባለሙያዎችም ተመድቦ እኛ የሰራ ነውን የኮሪደር ልማት ዲዛይንንም ሪቫይዝ ከኛ ጋር ቁጭ አድርጎ እያንዳንዱ ቦታዎች ላይ ኮምፖናንት መጨመር ያለባቸውንም እየሰሩና ለእኛ አቅርቦ አሁን ሁሉም ነገር ጨርሰን ሂደቱን የጀመርንበት ሁኔታ አለ። ከዛ ባለፈ የእኛ ከተማ ኮሪደር ልማት እንደምታዩት የመንገድ ፓርት ላይ ብቻ አይደለም፣ የወንዝ ዳርቻዎችም ጭምር የኮሪደር አካል ሆነው እየተሰሩ ነው። የተለያዩ መናፈሻ ቦታዎች አሉ። ከተማ የቆየ ድሮ የፖሊስ መምሪያ ጽሕፈት ቤት የነበረው አሁን ደግሞ በመናፈሻ መልክ እየተገነባ በዩይዲፒ በጀትም ታቅፎ በየፔዙ እየተሰራ ያለ ትልቅ ፕሮጀክት ነው። በኮሪደር አካል ሆነው እየተሰራ ያለውና እንደ ከተማችን በራሱ በከተማው ገቢ ውስጣዊ ገቢ የሚገነባም ከማህበረሰብ ተሳትፎም አንጻርም ማህበረሰብ በራሱም እያስገነባ አካባቢውን ከፋፍለን ይህም ቦታ እናንተ ታለማላችሁ እያለን እየለየን ሰጥተን በዛ አግባብ ነው ኮሪደሩ እየተሰራ ያለውና ጠንካራ ክትትልና ቁጥጥር ከጥራት አንጻርም የሚሰራ መሆኑን ለመግለጽ እፈልጋለሁ። ሶዶ ከተማ ኮሪደር ልማት አሪፍ ባሪፍ ሁኔታ ቀንም ማታም እንደምታዩት እየተሰራ ነው ያለው። ስራዎችን ስንሰራ በጥራት ስራው ጥራትን ጠብቆ እንዲሰራ እየተከታተልን ያለ ነው። አንዳንድ የሚያጋጥሙ ቻሌንጆችም እንኳ ቢያጋጥሙ ቢሮ እየተከታተለ የሚያስፈልጉ ነገሮችን እያሟላ አሪፍ እየሄደ ነው ያለው። እስካሁን በጥሩ ሁኔታ እየተሰራ ነው ያለው። እንደምታዩት ቀንም እስከ ማታ እስከ 3 ሰዓት እስከ 4 ሰዓት እየሰራ ስራዎቹ በአጭር ጊዜ ተጀምሮ በአጭር ጊዜ እንዲያልቁ ጥረት እያደረግን ነው ያለነው። ከተማችን ማህበረሰብ ከዩይዲፒ ከልማት ስራዎች በተጨማሪ የኮሪደር ልማት እጅግ በጣም ዘርፈ ብዙ ጠቀሜታን እየሰጠ ነው። እንደምታዩት እዚህ ቦታ ላይ ስናክ ሃውስ በመሰራቱ የተለያዩ የማህበረሰብ ክፍል ተጠቃሚዎች እዚህ ቦታ ላይ መጥተው እየተጠቀሙ ነው፣ እየተዝናኑ የሻይና የተለያዩ ነገሮችን እየተጠቀሙ ይገኛሉ። ይሄ አንድም ከቢዝነስን ከማስፋት አንጻር፣ ሁለትም ከስራ እድልን ከመፍጠርም አንጻር ዘርፈ ብዙ ጠቀሜታ ነው ያለው። በተጨማሪ ከኮሪደር አንጻር ስናወራ የከተማ ፕላንን ከማስጠበቅ ንጹህና ጽዱ ቦታውን ከመፍጠር እነዚህ ቦታዎች እንደሚታወቀው በፊት የተለያየ ማህበረሰብ ክፍል የቆሻሻ መጣያም የተለያየ ሽንት የሚሸናባቸው አካባቢዎች ሆነው ዛሬ ላይ እንዲለምቶና እንዲደምቆ ሰው አገልግሎትን እንዲያገኝ ራሱን ሪፍሬሽ የሚያደርግበትን ቦታ ማግኘታችን ኛ ትልቅ ጠቀሜታ አለው። ይህም አንዱ ከተማችን ውስጥ እየሰራን ካለንበት ከልማት ስራዎች ዋነኛው ነው። ቆይታችን ከሶዶ ከተማ ጋር አድርጋቸዋል። ስለ ኮሪደር እያወራ ነበረ የቆየ ነው። ኮሪደር ልማት የመንግስት ዋናው ኢኒሼቲቭ ነው። ከመንግስት የጠቅላይ ሚኒስትራችን አብይ አህመድ ኢኒሼሽን ተጀምሮ ከጠቅላይ ሚኒስትር ግቢ የጀመረው ይህ ፕሮጀክት በመላው ሀገራችን እየተበራከተ ዛሬ ላይ ሶዶ ከተማ ላይ ደግሞ ያሉትን እያየን የቆየንበት ሁኔታ አለ። እኛ ሶዶ ከተማ ላይ የኮሪደር ፕሮጀክትን በፔዝ ነው እየሰራ የነበር ነው። ፔዝ አንድ፣ ፔዝ ሁለት፣ ፔዝ ሶስት ላይ ነው አሁን ላይ የተሰሩ ሶስት ቦታዎች በሶስት ሶስተኛ ፔዝ ላይ እየተሰራ ያለ መሆኑን ለመግለጽ ፈልጋለሁ። እነዚህ ይቀጥላሉ። በዚህ ሰዓት እንደ እቅድ የያዝ ናቸው። አምስት ቦታዎች በእቅድ ደረጃ ተይዞ እያንዳንዱ ቦታዎች የዲዛይን ስራዎችንም የቢኦኪውንም ያሉ ነገሮች በሙሉ ተሰርቶ ተጠናክሮ ወደ ተግባር እየገባን ያለንበት ሁኔታ አለ። ኮሪደር ልማት ለከተማችን እጅግ በጣም ውብ ገጽታን ያመጣ ነው። እጅግ በጣም የአረንጓዴ አካባቢንም ከፕላን ጥሰትንም ጭምር የማረም ሂደቱ ስራዎቹ ተጠናክሮ የቀጠሉበት መሆኑን ለመግለጽ ፈልጋለሁ። ከዛ ባለፈ ከቅድም ጀምሮ እያወራን የነበር ነው ከገቢ አማራጭንም ከቢዝነስ የተደራጁ ማህበራትንም ጭምር በዚህ ተግባር ላይ እየተሳተፉ ከተማዋን እያሳደጉም ለራሳቸውም ገቢ እያገኙ ያሉበት ዘርፍ ነው። ከዚህ አንጻር እንደ ከተማችን አሁን ላይ ሶስተኛ ፔዝ ላይ ደርሰን፣ ግን ደግሞ ሌሎች በእቅር ተይዞ ተግባር ላይ እየዋሉ ያሉ አምስት ፕሮጀክቶችም ቀጥሎ የሚሰሩ መሆኑንም ጭምር ለመግለጽ እፈልጋለሁ። የኮሪደር ልማት ላይ ኮንትራክተር ነኝ። ይህንን ስራ ለመስራት በየቀኑ ይለያያሉ። የሰራተኛ ቁጥር ግን ከ50 ያላነሱ ሰራተኞች በዚህ ስራ ላይ እየተሳተፉ ይህን ስራ እየሰራን እንገኛለን። ስራውን በማጠናቀቅ ላይ እንገኛለን። አሁን መብራትና የተወሰኑ የፊኒሽንግ ስራዎች ናቸው የሚቀሩን። ይህ ስራ ወኮዌ ያለው ፋውንቴኖች አሉት። እንደምታዩት አረንጓዴ ልማት አለው። በፋውንቴኖች ውስጥ አሳም አሳዎች እያረባን ነው መቀመጫዎች አሉት። ሰዎች እየሄዱ ሲደክማቸው አረፍ የሚሉበት መቀመጫዎች አሉት። አሁን በእቅድ ያዝናቸው አንደኛው ቀደም የዩኒቨርስቲ አካባቢ የተሰራውን የኮሪደር ልማት አይተናል። በሱ አጀሰንት ቀጥታ ወደ ላይ በዩኒቨርሲቲ ሳይድም በለፍትም በራይት ሳይድ ቀጥታን ይዞ መጥቶ ግብርና ኮሌጅ ድረስ ያለው አንዱ ሳይታችን ነው። ከዛ ባለፈ የዚህን ከሃይ ስኩል ፍለፊትን ይዞ ሃይስኩል በኩል የተሰራ ነው። ከ ፍለፊትን ይዞ ቀጥታ መጥቶ እዚህ ልማት ባንኩ ጋር እየተሰራ ያለው ህንፃ ያለበት ድረስ የሚሰራ ነው። ሁለተኛው ሶስተኛው የበቀለ ሞላን አጀሰንትን ተከትሎ በግራም በቀኝም ቀጥታ መርካቶን ወደ ታሮኒ ህንፃን አልፎ ድረስ ያለው ነው። ከዛ ባለፈ አራተኛው የመናሪያን መናሪያ ሳይትን ይዞ ቀጥታ ወደ ላይ እስከ ሮዳውስ ኩንስፓኛ ድረስ ካፌውን ድረስ የሚሰራ ኮሪደር ልማት ነው። አራተኛው አምስተኛው የኮሪደር ልማት ከዚህ ከልደታ ሉትራኑን መስመር ይዘን ልደታ ቤተ ክርስቲያንን ተቋርጠው አራዳን ወደ ላይ ከፍ ብሎ የሚሰራ አምስቱ ሳይቶች በእቅድ ተይዞ፣ የእነዚህ ስራዎች የዲዛይንና ሌሎች መሰራት ያለባቸው ጉዳዮች ቀድሞ አልቆ አሁን ወደ ተግባር እየገባን ያለንበት ሁኔታ አለ። ይሄ ሲያልቅ አሁን ባለችው ውበት አሁን ባለችው የጸዳል ከተማ ከመሆኑ ጋር ተያይዞ ይበልጥ እጅግ በጣም ውብ ገጽታን የሚሰጥ መሆኑንም ለማሳወቅ እፈልጋለሁ። ይሄ የኮሪደር ልማት ኢንክሉሲቭ ነው፣ ሁሉን የሚያካትት ሁሉንም የህብረተሰብ ክፍል ሁሉም የህብረተሰብ ክፍል ሊጠቀምበት የሚችል የአካል ጉዳተኛም፣ ደካሞች፣ አዛውንቶች፣ ወጣቶች፣ ህጻናት ልጆች እዚህ መጥተው ሊዝናኑበት የሚችሉት፣ ማየት የተሳናቸው ሊሄዱበት የሚችሉት፣ ሊመራቸው የሚችል ማቴሪያል ነው የተመረጠው እንግዲህ የኛ የከተማችን ኮሪደር ልማት ሲጀመር የአካባቢውን ማህበረሰብ እንደገና ባለሀብቱን መንግስታዊና መንግስታዊ ያልሆኑ ተቋማትን ጭምር የግንዛቤ ስራ ከመስራት ጀምሮ የተጀመረ የልማት ስራ ነው። ከዚህ አንጻር የከተማችን ውስጥ የሚገኙ መንግስታዊ፣ መንግስታዊ ያልሆኑ ተቋማት የራሳቸውን የግቢው ዙሪያውንም ውስጡንም በማስዋብ የተለያየ የልማት ስራዎችን በመስራት የተጀመረ ነው። ከዛ ባለፈ በእቅድ የያዝናቸውንም ኮሪደር ሳይቶችን ለባለሀብቱም ጭምር ከፋፍለን በመስጠት ይሄን ልማት የጀመርንበትና የቀሩ ስራዎችንም በእነሱ በክፍል ደረጃ የተሰጡትም ወደ ልማት እየገቡ ያሉበት ሁኔታ መኖሩን ለማሳወቅ እፈልጋለሁ። ሶዶ ከተማ የቆዳ ስፋትን ስናይ ከ35 ሺህ ሄክታር በላይ የያዘች ከተማ ነች። ከዛ ባለፈ የህዝብ ቁጥርም 530 ሺና ከዛ በላይ ህዝብ ቁጥር ያለባት መሆኑን አሳውቃለሁ። ከዛ ውጪ ህብረ ብሔራዊነት ጎልቶ የታየበት አብሮ የመቻቻል አብሮነትን የሚገልጽ ትንሿን ኢትዮጵያ ብለን መውሰድ የምንችልበት ከተማ ነች። ከዚህ አንጻር የትኛውም ልማታዊ ባለ ሀብት አካባቢው ላይ ለማልማት ኢንቨስት ላድርግ ብር ምቹ ሁኔታ የተመቻቸ መሆኑንም እየገለጹ ከዚያ አንጻር ከየትኛውም አካባቢ የሚመጡ እንግዶችን ተቀብላ በእኩልነት በጋራ የመኖርን እሴትን አስጠብቃ ያለች ከተማ ጭምር መሆኑን እየገለጹ ሶዶን እናልማ ኑ የማለት ጥሬን ለማስተላለፍ የአምሳ ነገስታት መናገሻ የነበረች ንጉስ ከውጦና ጀምሮ የተለያዩ ነገስታት እዚህ ነግሶ የነበሩባት እጅግ ድንቅና ውብ ከተማ ነች። እስካሁን ከኔ ጋር ከተማይቷን ስለጎበኛችሁት አብረን ለነበረን ቆይታ ሁሉ ከልብ አመሰግናለሁ።